እንግዲህ ቅድም እንዳልኩት አላህ ስብሓነ ወተዓላ ወደፊት ስለሚሆነው የሚያውቅ ነው። ያንን ቀድሞ ያውቀዋል፣ ጽፎታል። ያውቀዋል፣ ጽፎታል። ጽፎታል ሲባል ግን እንዲሆን ሳይሆን እንደሚሆን ስለሚያውቅ የሰዎችን ነጻ ምርጫ ፈቃዳቸውን መሰረት ባደረገ መልኩ ያንን የሚያውቀውን አስፍሮታል ነው። ይህ ልታውቁት ይገባል። እንደ አላህ ከተበ አላህ ጽፏል ነው ሚለው ለብን አደም በአደም ልጆች ላይ ሀፈሁ ምን ዚና ከዚና ያለበትን ድርሻ ጽፎታል። ምን ያክል ጊዜ እንደሚሰራ ምን እንደሚ ያውቀዋል፣ ጽፎታል ነው

ያንን ነገር ትመኛለች ትፈልጋለች፣ ይሄን ነገር ማድረግ አይን ያህል ምላስ ያወራል። አይደለም የሆነችን ልጅ አይን አየ በምላሱ ሂዷ አናገራት፣ ከዛ ነፍስ ያንን ለማድረግ ደግሞ ትመኛለች ትፈልጋለች። ወልፈርጁ ዩሰድቁ ዛሊከ ወይ ከዚሩ ብልት ደግሞ ያንን ወይ ተግባር በተግባር ያውለዋል እውን ያደርገዋል፣ ወይንም ደግሞ ያንን ያስተባብለዋል ይተዋል ማለት ነው። የሰው ልጅ ይሄንን ነገር በሚያደርገው በምንድን ነው ከተባለ በነፃ ምርጫ ፈቃዱ ነው። አላ አንድ ሰው ለምሳሌ ዛሬ ላይ ዝሙት ሲሰራ ጊዜ ለምንድነው ነው የምትሰራው ተብሎ ቢጠየቅ ይሄን ነገር ነው ማድረግ ስለፈለግኩ ነው። ለአምላህ ግን ይህንን እንዲያደርግ ጽፈውበት ነው ወይ ለ አይደለ ሲባል፣ እዚህ ቦታ ላይ ቀድመ እውቀቱን ለመግለጽ ነው። እሺ በስራዎቻችን ላይ አምላክ አባ ስብሓን ታላ ያውቀዋል። ጽፎታል ሲባል ጊዜ እንዲሆን ጽፎታል ማለት አይደለም። ነፃ ምርጫ ፈቃድ ነው የሰጣቸው ነገር ግን በሚኖሩበት የእድሜ ቆይታ ነው እየተናገረ ያለው አሁን ጽፎታል እንደሚል ታገኛላችሁ። በጣም በርካታ ቦታ ላይ ጽፎታል ጽፎታል ጽፎታል። ተጽፏል ብለን ናምን አለ ነው ያድስ ኳ አይደለም። ተጽፏል ሲባል ግን ትርጉም ምንድን ነው? ነው እንዲሆነ እንደሚሆን እንጂ ይህን የጻፈው እንዲሆን አይደለም። አምላክ አላህ ስብሓነ ወተዓላ ወላ የርዳ ሊዕባድህ ልኩፍር ይላል። እኔ ለባሪያዎቼ ክህደትን የምወድላቸው አይደለም። እንዳትሰሩ እያለ እየከለከለ ይከለክለን፣ ያን ነገር እንዳናደርግ እኮ ነው። ነገር ግን የሰው ልጅ ወደፊት በሚኖር ጊዜ ምን እንደሚሰራ አምሳ ዓመት ይሆን፣ ከዚያ በኋላ ምን ይሰራል? በዚያ ላይ ጥሩ ይሆን፣ ጸድቅ ሆን፣ ኃጢአት ያንን ቀድሞ ያውቀዋል። ያንን ቀድሞ ያወቀውን አሰፈረው። ነው እንደሚሆን ወንጀል፣ ያሰፈረው እንዲሆን አይደለም። ይሄ ነው እሺ። ስለዚህ የዚህም ትራንስሌሽን ኮምፕሊት ሮንግ ነው ማለት ነው። ትርጉም ነገርኩህ እንደዚህ ነው። ይሄ ነው ግንዛቤ፣ ይሄ ነው ግንዛቤ። ስለዚህ ሱና ዶት ኮምን ሪፖርት ነው ማድረግ ያለብን ማለት ነው። ኮምፕሊትሊ ሮንግ ነው። አሁን አንተ የምትለው ና ሱና ዶት ኮም የተረጎመው የሰማይና የምድር ልዩነት ነው ያለው። በቃ እንደዚህ አይነት የተሳሳተ ግንዛቤ የተርጉመው ከሆነ ስህተት ነው። ይሄን የተርጉመው ማን እንደሆነ አይታወቅም፣ የተረጎመው። ማን እንደሆነ አይታወቅም፣ የተረጎመው። ስለዚህ ትክክለኛው እኛ የምናምንበት ምንድን ነው ከተባለ፣ እነማን እንደተረጎሙት ለውጥ እንዲ ስከዘው፣ አንተ ቀጠል አንድ ጊዜ እነዚህን ቃላቶች ማን ነው ማን ነው? መለኮታዊ ቃላቸው ምንድን ነው ከተባለ፣ በምን ቋንቋን የመጣው በእንግሊዝኛ አይደለም፣ ቦታቸው አላ አይደለም፣ በአረበኛ ነው ከአላህ ዘንድ የመጣልን ለነብ ስለ ላ ስለም ተናጋሪው ያ ነቢይ አረበኛ ቋንቋ ተናጋሪ ስለሆነ ሁሉም ነቢይ በሚናገርበት ቋንቋ አላህ ያወርድለታል። ስለዚህ አረበኛ ቁርአን እና ሀዲስ በአረበኛ የመጡ ናቸው። ወደ ሌላው አለም የተተረጉሙ ነገራቶች በውስጣቸው ስህተት ሊኖርባቸው ይችላል፣ ከትርጉሙ እንጂ ከሀዲሱ አይደለም። ይህ ነው እሺ፣ ያ ነው የሚለው ሸይ ያደረጋል፣ ያብራራ፣ ሁሴንና ያብራራል። ተግባባን አርላ እዚህም ጋር ለምሳሌ ተጻፈ ብሎ ተቀምጧል። አንተ ምን ማድረግ አለብህ መሰልህ? ለዚህ አዲስ የራሱ የሆነ ኤክስፕላኔሽን አለው፣ ወይም ደግሞ ይሄ ሸሪ የምንለው በአረብኛ አለው። ለአዲሱ ማለት ነው የራሱ ሙጀለት ኪታቦች አሉ፣ ሌላ ኪታቦች። እነኛ ስታነብ ዳይሬክትሊም ታደርገዋል፣ ታገኘዋለህ፣ አክሰስ ታደርገዋለህ ማለት ነው። የትርጉም ልዩነቶች የሉም ወይ? የትርጉም ልዩነቶች አሉ። ቅድም ብያለሁ። ለምሳሌ በአማርኛ አንድን ቃል ወስደህ ወደ ኦሮምኛ ለተርጉመው ብትል አቻ ትርጓሜ ላታገኝ ትችላለህ አይደለ የዛኔ ደግሞ የአንተ አማራጭ ምንድን ነው? የዛ ቋንቋ ሰው ብዙ ተናጋሪ እና ዓለም በዛ ቋንቋ አክሰስ ማድረግ የሚችል ከሆነ ይህንን ሐዲስ ምን ያደርጋሉ? ክሎዝ የሆነውን ያቀርቡልል ማለት ነው። ለዛ ደግሞ ምን አዘጋጅተዋል? የዚህን ኤክስፕላኔሽን አዘጋጅተዋል። ሸሪዎች ተዘጋጅተዋል። ልክ ኢብኑ ባዝን ቶስቻል እነዚህ የእስላም ስኮላር ናቸው፣ እና ክታብ አላቸው። ይህንን ያብራሩበት እንደዚያ ነገሮችን ያብራሩበት ማለት እንደ ያነሳውት ለዚህ ዲስ ኑራቸው አይኑራቸው አላቅም ግን አለ ኤክስፕላኔሽን አለው። እሱ ምን ማድረግ ነው ያለብ ኤክስፕላኔሽን ነው አስረፍ ከዚህ እስከዚህ ነው እንደዚህ ዝም እንደፈለግከው ብቻ ያለው ከፍታ አንተ መልስ ልሰጠኝ እኮ ነው የመጣኸው። ጠይቅ ማለ ጠይቁም ብለህ አስገብተኸኝ ምንድን ነው የምትጠይቀኝ? ለእኔ አሁን ሌላ ሰዎች አሉ፣ እነሱን ጠይቋቸው። ይኸውልህ እኛ መልሰንልሃል። አልቻሉ መንበል የፈለቀውን ስምስታ ግን እኔ እንዲጠይቀ ነው በተራችን መልስ ሊ እኔ አልመልስልህም። እውቀቱ የለኝም። ምን ለመመለስ ስለዚ መጽሐፍ ቅዱስን ሳታውቅ ነው እንደ ስልምና የምታነበው። ለመመለስሱ እውቀቱ የለኝም። አልከለከሌም። እሺ፣ እንደዚያ ከሆነ የተወሰነ አንተ እኮ በጣም ጎበዝ ስለሆንክ እኮ የእኔን ጭራሽ ከአንተ አልፈህ የእኔን ልትመልስልኝ አይደለም። አሁን ጭቅጭቅ ላይ እኔ ምንም አልተጨቃጨቅኩም። አትጠይቀኝ እኔን እኮ ነው ያልኩህ። እኔ ያው ከስር ይሳደባሉ። ይሄ መገለጫችሁ ከሆነ በጣም ጥሩ። እኔ ምንም የተለየ ቦታ እየሰጠው አይደለም። እሺ አንተ ረዳህ፣ አምላክ በፍጥረታት ሁሉ ላይ ቅድመ እውቀትና በዚያ ላይ ደግሞ ያንን ያወቀውን ነገር አስፍሮታል። ያንን የሚሰሩት ግን በራሳቸው ነፃ ምርጫ ፈቃድ ነው። ተረዳህ? ያው መጽሐፉ እንደዛ አይልም። ያው አንተ እንደዛ ትላለህ። ይሄ ወስኖባችኋል ነው የሚለው እንጂ አንተ ብለኸኛል። ያንተን ተረድቻለሁ፣ ሁሉ ያንተን ተረድቻለሁ፣ ትክክል ላይ አንተን። መጽሐፉ ግን እንደዛ አይልም ወይ ይላል፣ ላሳይህ ነው ማንኛውም ሰው ኃጢአት የሚሰራው በራሱ ፈቃድ ነው። ወጣዋል አይደለ? ቀድም ያሳየ የሆነ የቁርአን ምዕራፍ አውጣ አስራ ስምንት ትልቁ አንብበው ምን ይላል? ድምፅህን ከፍ አድርገህ አንብበው። በአማርኛ እውነቱም ከጌታችሁ ነው። የሻም ሰው ይመን የሻም ሰው ይካድ በላቸው። የፈለገ ሰው ይመን የፈለገ ሰው ሰው ይካድ አለ። ስለዚህ የሰሙ መካድና፣ የማመን ኃጢአት የመስራት ጽድቅ የመስራት ነፃ ምርጫ ፈቃድ ለሰዎች በራሳቸው ነፃ ምርጫ እንደሰጣቸው ያው አሳየው። ስለዚህ የሚናገረው ስለምንድን ነው? በዚያ ላይ አላህ ይሄንን ቀድሞ ያውቀዋል። ወይ ሰዎች ምድር ላይ ቢክዱ ያውቃል። አዲያት ቢሰሩ ያውቃል። አሁ ያውቃል። ያን ግን የሚሰሩት በፈቃዳቸው ነው ወይ አይደለም? ያውቀዋል። በቃል የራሳቸው እንደሆነ አሳየው። በቃ አብሽር። እንግዲህ ባለመግባባት እንግባባና ያንተን ቃላት ግን ያንተን ቃላት ተቀብያለው። ያንተ አሪፍ እንትን ያልከኝ